አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ብሩክ ነው የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቂዎስ ከሚባል ሀገር ነው፣ ስሙም አውዶክሲዎስ ነው። እርሱም አገረ ገዥነትን ተሾሞ ሳለ ወንድሙ ቀንቶበት በንጉስ ዘንድ ነገር ሰራበት። ንጉስም ወደ አፍራቂ ሀገር ሰደዱ እና በዚያም አገረ ገዥ አድርጎ ሾሞ የሀገር ሰዎች ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና፣ እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችን በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር ደስ ለመላት ለመነቻት። በዚህ በዚያንም ጊዜ ከመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህንን ቃል ባለ ነገረችው። እርሱም የእግዚአብሔር ፍቃዱ ይሆን አለ። ከጥቂት ቀኖች በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት በአደገ ጊዜም የቤተ ክርስቲያን ትምህርት አስተማሩት። አስራ ሁለት ዓመት ሲሆኑ በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሶስተኛው ዓመት እናቱ አረፈች። ቅዱስ ሚናስን ብቻውን ቀረ። መኳንንቱም አባቱን አብዝቶ ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሞት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስን በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስን በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሾመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጃቸው አየ። ስለ ክርስቶስም ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃል ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝቶ አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳንን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባ እና በጌታችን ኢየሱስ ክርስቶስም በሰማዕትነት ሞቶ የቅዱስ ሚናስንም ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አለከውም። ምእመናን ሰዎችም የቅዱስ ሚናስን ስጋ ወስደው በአማረ ልብሶች ገነሱት። የስደቱ ወራትም እስከሚፈጸም በአማረ ቦታ ኖሩት። በዚያንም ወራት የምሪጥ ሀገር ሰዎች ከአምስቱ ሀገሮች ሰራዊትን ሊያከማቹ ወደዱ የቅዱስ ሚናስንም ስጋ ረዳት ይሆናቸው ዘንድ በመንገድም እንዲጠበቃቸው ከእርሳቸው ጋር ወርሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸውን እንደ ከይሲ፣ አንገታቸውን እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስ ስጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችንም አይተው አደነቁ፣ ደስታም አደረጉ ፈርተው ነበርና። ወደ እስክንድሪያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ ቅዱስ ሚናስን ስጋ ከእርሳቸው ጋር ሊወስዱት ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፤ እርሱም መነሳትን እምቢ አለ። አብዝተውም ደበደቡት፤ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘለዓለም አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድሪያ ሊቃነ ጳጳሳት ቅዱስ አባት የሆነ ሁለተኛውም ያሳረፈ። ይህም ቅዱስ ሚናስ ከተናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውንም መተላለፍ አልፈለገም። የጋብቻውን ስርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ህልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት፤ እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፍቃድ የሚያደርግ ለዘላለም ይኖራል። አሁንም ድንግልናችንን ጠብቅ፣ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀበላ ከእርሱ ጋር ተሰማች። ከዚህ በኋላ ትቷት ወደ አስቄትስ ገዳም ሄዶ በአባው መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታ ወስደው ሊቀ ጵጵስና ሾሙት። በወንጌላዊ ማርቆስ መንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን በረከቱም ከኛ ጋር ትኖር ለዘለዓለሙ አሜን። በዚችም ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደተወለደበት በግብፅ የሚኖሩ የአቀባያን ክርስቲያኖች የሰሩት ነው። ይቅርታውን ቸርነቱ ከኛ ጋር ይኑር ለዘለዓለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ኅዳር 16 በዚች ቀን